ሰላምታችን በያላችሁበት ድረስ የተወደዳችሁና የተከበራችሁ የመፈነን ሚዲያ ቤተሰቦች፣ ለሰዓቱ አዳዲስና ወቅታዊ መረጃዎችን ይዘንላችሁ መጠናል። እናንተም አብራችሁን ቆዩ። መፈነን ሚዲያን ሳብስክራይብ፣ ላይክና ሼር እንድታደርጉ ከወዲሁ በአክብሮት እየጠየቅኩ ለሰዓቱ ወደ ያስኳቸው መረጃዎች አለፍኩ። በቋራ በረሃ የዋርካውን ጥላ ተጠለልን፣ ከጉዞ ማስታወሻ የተወሰደ ያንን ጊዜ አረሰውም ልክ የዛሬ ሁለት አመት ወደ ኋላ መጋቢት ሚያዚያና ግንቦት 2015 ዓመተ ምህረት እጅጉን ፈታኝ ነበሩ ከሰሜኑ ጦርነት ማግስት የምስራቅ አማራ ፋኖ ለመበተን ጫፍ ደርሶ እንደነበር በስሜት ተውጦ ያለፈውን እያስታወሰ ያስቃኝናል በሰሜኑ ጦርነት አስደናቂ ጀብድ የፈጸመው ጠንካራው ኃይል ከራያ እስከ ሸዋሮቢት እየተምዘገዘገ የአማራን ጠላቶች ሁሉ አንገታቸውን ቀልቷል። ለምጣዱ ሲባል አይጧትለፍ ለፍ ብሎ የተሳለቀብንን ለግርማ የሽጥላ አንበሶች እንጂ ጅቦች አለመሆናችንን ያሳዩ ቆራጦች የአብይ አህመድ ታማኝ ካድሬ ባሩድ ቀመው በምስራቅ ለነፃነቱ የሚፋለም ፋኖ መኖሩን ለመላው የኢትዮጵያ ሕዝብ አሳይተዋል። ከሁለት አመት በፊት ጠላት በተናጠል የፋኖን ኃይል ሲያዳክም። ወርቃው ወዳጆና ታሪካዊ ጀብድ የፈጸሙ የምስራቅ አማራ የተገኘው ወርቃማው የትውልዱ አጋጣሚ እንዳይቀለበስ ሚዛን የመጠበቅ ዳው በእነሱ ላይ ወደቀ። አርበኛ ወርቃው መሪው ዳጆ ሰራዊቱን የሚመግበው ሎጅስቲክ የለውም። የሚዋጋበት ጥይትም ጭንቁ ነበር። ቁራሽ የሚገዛ ዱዲ የሚወረውር የሌለበት ያንን ግዙፍ ሰራዊት ለማቆየት ያልፈነቀለው ድንጋይ ያልቧጠጠው ተራራ የለም። ይህን መልካም አጋጣሚ ያገኘው ጠላት ለማሳደድና ለመበተን የወሎን ስትራቴጂክ ቦታዎች ለመቆጣጠር ሰራዊቱን በየተራራው ያሰፍር ጀመር። ዋርካውም ለየለት ጦርነት ውስጥ እንዳይገባ በጎጃም፣ በጎንደር፣ በሸዋ የተጠናከረ የፋኖ ኃይል አለመኖሩ ፈተናዎችን ለመወጣት አዳጋች እንደነበር በማይጠገብ አንደበቱ ይተርክልናል። ጀግንነት ከጥበብ ጋር አሟልቶ የሰጠው የጦሩ አበጋዝ የጠላትን ኃይል በማዘናጋት የጎጃም፣ የሸዋ፣ የጎንደር ወንድሞቹ ጋር እየተነጋገረ ጊዜ ለመግዛት አብዮቱ የማይመለስ ሰደድ እሳት እንዲሆን በመስዋዕትነት የጸና የአማራ ሕዝብ አደራ የተወጣ መሪ በመሆን የአማራ ሕዝብ ምልክት ሆነ። ታይቶ አይጠገብም። ስነ ምግባሩ ከትሕትና ጋር የተሟላ ነው። አስተውሎትና እውነት እምነትና ግብረ ገብነት ያዋህደው አርበኛ ዋርካው ምሬ ወዳጁ የማይታመኑ መከራዎችን በመጋፈጥና በማለፍ ሚሊዮኖችን አስከትሏል። ጠንቀቅ ያለ ወታደር ነው። አድኖ የሚያንቀውን የምስራቅ አማራ ፋኖ በብቃት በማደራጀትና በመምራት እስከ አማራ ፋኖ በወሎ ያሻገረው የማይደክመው አርበኛ ከራያ እስከ ቋራ በደም የተገኘውን ድል በቃል ኪዳን ሊያጸና ከቆቦ ወደ ጎጃም ለዘጠኝ ቀናት ለሊትና ቀን ተጉዞ ከወንድሙ አርበኛ አስረስ ማረዳምጤ ጋር አባይ ድልድይ ላይ ሲገናኝ ጽናቱ፣ ቁርጠኝነትና ጀግንነቱ የተለየ ግርማ ሞገስ አላበሰው። እጅግ የበረታ ድካሙ አንድ እርምጃ እንኳን ወደ ኋላ አልመለሰውም። ከምሥራቅ እስከ ምዕራብ ደጋውንም በረሃውንም አቋራርጧል። ሸለቆውን ተራምዶ ጎጃምን መሃል ለመሃል ሰንጥቆ ጎንደር ሲደርስ ኃይልና ጉልበቱ የበለጠ በረታ። ቋራም ጭንቅ ጥበብ ባላት የምትሆነውም አጣች። የሚያዩ ሁሉ ይሳሳለታል። ብቻ የቋራ በረሃ እንደ ቋያ ቢንቀለቀልም፣ ፀሓይ ሙቀቷን ባትቀንስም እኛም በዋርካው ጥላ ተጠልለን ለአንድነት ተሰበሰብን። ያምባሰል ተራራ ቃሊምና ዞብል ወጌርሳና ጉባ ላፍቶ ቦረናና ሳይንት ወግድና ተንታ የጀግናው ምስክር የጥላት መቅጫ የፋኖ አድባር ናቸው። ለአንድነትና ለክብር ቴዎድሮስ ሽጉጡን ከጠጣበት መቅደላ ተራራ ተወርሮ ቋራ የተገኘው ዋርካው ከወንድሞቹ ጋር የአዲስ ትውልድ ቃል ኪዳን አሰረ። አለቃችንና መሪያችን አርበኛው ዋርካው ምሬ ወዳጆ፣ እንኳን ደስ ያለህ ለማለት እንወዳለን። ርዕሰ መስተዳድሩ ከግድያ አመለጡ። ድረሳሃሉ ናማሩ ቀለመ ወርቅ ጥላሁን አሰፋ የአማራ ክልል ርዕሰ መስተዳደር ከድሩቤቴ ወደ ባህር ዳር በጉዞ ላይ በነበሩበት ሰዓት ቀድሞ ከመነሻው መረጃዎችን በውስጥ የደህንነት ስራዎችን በመስራት ከሶስት ቀናት በላይ ክትትል ሲያደርግ የቆየው የአማራ ፋኖ ብሔራዊ ኃይል የአንደኛ ክፍለ ጦር የኮርኔል ታደሰ ሙሉነህ ከቢኮሎ እስከ ቻይና ካምፕ ድረስ ደፈጣ በመያዝ ሶስቱ ሻለቃዎች ጥምረት በመፍጠር የሻለቃ አበረ ኢማም ጊዮን ሻለቃና አበራ ሙጬ ሻለቃ በጋራ ጥምረት በመፍጠር ጥበብ በተሞላበት መንገድ የብርጌድ ጦር አዛዦችና ዘመቻ መሪ የደፈጣ ቦታዎችን ለይተው በመዘጋጀት አደፒጂና ዲሽቃ በመጠቀም በትናንትናው እለት ከቀኑ ስድስት ሰዓት ጀምሮ ከፍተኛ ጥቃት የፈጸመ ሲሆን በአንድ ተሽከርካሪ ፓትሮል ላይ ቁሳዊ ጉዳት ማድረስ የተቻለ ሲሆን በቁጥር ያልታወቁ አጃቢዎች ተገለዋል። ጠላት በደረሰበት ጉዳት አመራሮችን ለማትረፍ በርካታ የቡድን መሣሪያዎችን ተጠቅሟል። ዲሽቃና ሞርተር በመጠቀም ከግድያ አምልጧል። በቀጣይም አመራሮች ላይ ያነጣጠረ ጥቃት ተጠናክሮ ይቀጥላል ሲሉ የአማራ ፋኖ ብሔራዊ ኃይል አንደኛ ክፍለ ጦር ሕዝብ ግንኙነት ፋኖ ሀብታሙ ዮሱፍ ገልጸዋል። የፋኑ ትግል እየጎመራና እየገዘፈ ከሄደበት ጊዜ አንስቶ በአማራ ፋኖ ትግል የመጀመሪያው ክፍለ ጦር የሆነው ታላቁና ገናናው ጉና ክፍለ ጦር ሪፎርም አደረገ። የአማራ ፋኖ ብሔራዊ ኃይል የሜጀር ጀነራል ውባንታባተ አንደኛ ኮራካል የሆነው ጉና ክፍለ ጦር ዋና የትግል ዓላማው ህዝብን አስተባብሮ የተጋረጠብንን የህልውና አደጋ በመቀልበስ የነጻነት፣ የአንድነት፣ የፍትህና የእኩልነት፣ የዲሞክራሲና የሰብአዊ መብት ጥያቄዎችን ዘለቄታዊ በሆነ መንገድ በመፍታት ሁለንተናዊ ተጠቃሚነትን በማረጋገጥ እንደሆነ መላው ወገናችን የሚገነዘበው የአደባባይ ሀቅ ነው። ክፍለ ጦሩ በዚህ የህልውና ትግል ላይ ማንኛውንም የትግል እንቅስቃሴና ጉዞ እንዲቀላጠፍ ግንባር ቀደም በመሆን ለፋኖ ትግል የማዕዘን ድንጋይ በመሆን ሁልጊዜ ታሪክ የሚመሰክረው ከተከዜ እስከ ዳውንት ከዳውንት እስከ ጭስ አባይ እስከ ጣና ክርስቶስ ሰምራ ድረስ የትግል አድማሱን በማስፋት የጠላትን አከርካሪ እየሰበረ ቆይቷል። በኋላም የፋኖ ትግል አድማሱን እያሰፋና የሰው ኃይሉን እየገዘፈ ሲመጣ የተለያዩና ሰፊ የሰው ኃይል ያላቸው ክፍለ ጦሮች ሲመሰረቱና ሲስፋፉ ጉና ክፍለ ጦር ግንባር ቀደም በመሆን ታሪክ የማይረሳው አሻራ አሳርፏል። አሁንም ዋና የጠላት ማዘዣ በሆነው ደብረ ታቦር ዙሪያ ከክርስቶስ ሰምራ እስከ ስማዳ ጆጋ በረሃ፣ ከጆጋ እስከ ጭስ አባይ ከጭስ አባይ እስከ ጣና ክርስቶስ ሰምራና አዲስ ዘመን ድረስ አድማሱን በማስፋት ጠላትን መውጫ መግቢያ ሳጥቶ እየቀጠቀጠው ይገኛል። በአጠቃላይ ጉና ክፍለ ጦር ባለበትና በደረሰበት ቦታ ሁሉ ጠላት ተደምስሷል፣ ተመቷል፣ ተዋርዷል፣ እንዲሁም እንደ ጠዋት ጤዛ በየወጣበት ቀጠና ረግፎ ቀርቷል። ይህ የዘወትር ተግባር በዚህ መልኩ እየተከናወነ ያለው የአመራሩና የአባላቱ ጠንካራ መሆን፣ መደማመጥና መግባባት መቻሉ፣ የእርስ በርስ ልምድና ዕውቀት ልውውጦች ማድረጋቸው እንዲሁም ድርና ማግ ሆነው በመስራት ሲሆን እስካሁን የተጓዘበት ጠንካራ መንገድ ለማስቀጠል እንደ ወርቅ በሳት መፈተናቸው ያለ ድል ላያቆም የህዝባችን አለይታነትና መከታነት ላይገቱትና ላያቆሙት የአማራ ፋኖ ብሔራዊ ኃይል ሜጀር ጀነራል ውባንት አባተ ኮር አንድ አመራሮች አርበኛ አመኑ ዓለም አንተ የኮሩ ሰብሳቢ፣ አርበኛ ቢራራ ደምስ የኮሩ ዘመቻ መምሪያ፣ አርበኛ በላይነት ዳኛቸው የኮሩ ወታደራዊ አዛዥ፣ አርበኛ ሐቅ ያለው ጸጋ የኮሩ ሕዝብ ግንኙነት መምሪያ ኃላፊ፣ አርበኛ አበበ ሞገስ የኮሩ ጽሕፈት ቤት ኃላፊ፣ አርበኛ አብተው የኮሮ አደረጃጀት ዘርፍ ዘርፍ ኃላፊና አርበኛ ዘመነ የኮሩ የፖለቲካ ዘርፍ ኃላፊና የአማራ ፋኖ አንድነት በጎንደር የማህበራዊና ሴቶች ጉዳይ መምሪያ ኃላፊ አርበኛ መምህር ጸዳሉ ሙላትና የአማራ ፋኖ አንድነት በጎንደር ምክትል የህዝብ ግንኙነት መምሪያ ኃላፊ አርበኛ ድረስ ሞላ በተገኙበት ጉና ክፍለ ጦር የአመራር ሪፎርም ያደረገ ሲሆን በዚህም መሠረት ሰብሳቢ አርበኛ ወንዷንታ አሰፋ፣ ምክትል ሰብሳቢ አርበኛ ይሁን ያሰፋ፣ ጽህፈት ቤት ኃላፊ አርበኛ ዮሐንስ ይርዳው፣ ወታደራዊ አዛዥ አርበኛ አዛዥ ደሳለኝ፣ ምክትል ወታደራዊ አዛዥ አርበኛ አበራ ንብረቱ፣ ዘመቻ መምሪያ አርበኛ መልሰው ደስታው፣ ምክትል ዘመቻ መምሪያ አርበኛ ጀንበር ገብረ መስቀል፣ ወታደራዊ አስተዳደር አርበኛ መምህር በለጠ ዓለም ነው፣ የሰው ኃይል አርበኛ ሳሙኤል አባይ ስልጠና አርበኛ ዮሐንስ የንያለም፣ ሎጂስቲክ አርበኛ ዳንኤል ሙጫዬ፣ ፖለቲካ አርበኛ አማራ አደግ፣ ሕዝብ ግንኙነት አርበኛ መምህር አሃዱ በየነ፣ ፋይናንስና ንብረት አስተዳደር አርበኛ አማራ በላይ፣ አደረጃጀት አርበኛ አስረስ መርሻ ሆነው ተሹመዋል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የሕልውና ተጋድሎ ተጠናክሮ ይቀጥላል። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። አብራችሁን እስከ ፍጻሜው ስለቆያችሁ እያመሰገንን በሌላ የመረጃ ሰዓታችን እስከምንገናኝ ድረስ ሰላም ሁኑ።